የማዕከላዊ ኢትዮጵያ ክልል ጤና ቢሮ የህብረተሰቡን ጤና አገልግሎት ለማጠናከር ዘርፈ ብዙ ስራዎችን እየሰራ ይገኛል። በከተማ ጤና ኤክስቴንሽን ፕሮግራም የማህበረሰብ ጤና ተጠቃሚነትን እናረጋግጣለን በሚል መሪ ቃል የንቅናቄ መድረክ በወልቂጤ ከተማ ተካሂዷል። በንቅናቄ መድረኩ ላይ የቢሮው ኃላፊ አቶ ሳሙኤል ዳርጌ እንዳሉት በክልሉ ሁሉም አካባቢዎች ከሁለት መቶ በላይ የጤና ኤክስቴንሽን ተቋማት መኖራቸውን ጠቅሰዋል። ተሳታፊዎቹ የተለያዩ ጥያቄዎችን ማቅረ ባቸውን ተከትሎ በቀጣይ የተሻለ ስራን ለመስራት ሁሉም የድርሻውን ሚና የወሰደበት መሆኑንም ተናግረዋል። በሁሉም ከተሞች በሁሉም ጤና ኤክስቴንሽኖች ቁጭት በሚፈጥር ደረጃ ላይ ካረግን ወዲህ እንደ ክልል ደግሞ መውሰድ ያለብንን አሳይመንት ወስደን ለመስራት የሚያዘጋጅ ነው። ለምሳሌ የትምህርት እድል ጠይቋል። እርግጥ እየሰጠን ነው። የትምህርት እድል ለየት ባለ መልክ ከሚሰሩት ተግባር ልክ የገጠር ጤና ኤክስቴንሽኖች ላይ በሚሰራው ማሰብ እንዳለብን አንስተዋል። የቀጣይ ቤት ስራችን የሚሆን ማለት ነው። ችግሮች አሉ። ለምሳሌ እኛ እንደ ክልላችን ወደ 33 የገጠር ወረዳዎች ካሉን 54 ዲጂታላይዝ የማድረግ ስራ እየሰራን ነው። መረጃ የምንለዋወጠው በቴክኖሎጂ ነው። አይፓድ ለሁሉም ጤና ኤክስቴንሽኖች በእነዚህ 33 ወረዳዎች ላይ አድርሰናል ቀር የሚቀሩን ከ54 ወረዳዎች በቀጣይ የምንሰራው እንደተጠበቀው ነው። ስለዚህ ከተሞች ላይም የግንኙነት አቅባባችን ከተማ እስከሆነ ድረስ እንደነሱ ዲጂታላይዝ መደረግ አለ፣ በፔፐር ቤዝ መላቀቅ አለብን የሚል ነገር አንስተዋል። ይሄ ጥሩ ሀሳብ ነው። ይሄ ከጤና ሚኒስቴር ጋር ተነጋግረን አንድ ስቴፕ አጋሮችን አወያይተን እኛም ጋር ያለ ሪሶርስ ወስደን እንፈታለን። ማለት በከተማና በገጠር የሚገኙ የጤና ኤክስቴንሽን ፕሮግራሞች በሁሉም ደረጃዎች በህብረተሰቡ ዘንድ በርካታ ለውጦችን ማምጣት የቻሉ ናቸው ሲሉ የጠቀሱት ማዕከላዊ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ እና የጤና ፕሮግራሞች ዘርፍ ኃላፊ አቶ አሸናፊ ጴጥሮስ ናቸው። አጠቃላይ የጤና ኤክስቴንሽን ፕሮግራም በከተማም ይሁን በገጠር ያሉ የጤና ኤክስቴንሽኖች ኤክስቴንሽን ፕሮግራሞች በርካታ ለውጥ በሀገር ደረጃም በክልል ደረጃም እንዲመጡ ያደረገ ፕሮግራም ነው። ይሄ ፕሮግራም ደግሞ በጊዜ ሂደት ከተሞች አካባቢ ላይ አገልግሎት የሚሰጡ ጤና ኤክስቴንሽኖች በተለያየ መንገድ ድጋፍና ክትትል በምናደርግበት ወቅት ላይ የሚያነሱት ነገር ስለነበረ፣ ስለዚህ ከጤና ኤክስቴንሽን እና ከሚመለከታቸው ጤና ኤክስቴንሽን የከተማ ጤና ኤክስቴንሽን ፕሮግራም ከሚደግፉ አካላት ጋር ውይይት ማድረግ በማስፈለጉ ነው ይሄ ከተማ ይሄ መድረክ የተፈጠረው። ያው የመድረኩም የጤና ኤክስቴንሽን አላማ ዋናው በቤተሰብ ደረጃ ጤናን ማምረት እንዲቻል ማድረግ ነው። ያ ማለት ጤናን ለራሳቸው ተጠቅመው አምርተው ሌሎች እንዲያውቁ የማድረግ ስራ እንዲሰራ ነው። በክልሉ ሞዴል ተደርጎ የተጎበኘው የወልቂጤ ጤና ጣቢያ የከተማ ጤና ኤክስቴንሽን ፕሮግራም ውጤታማ የሆነው ከምንም ጊዜ በላይ በከተሞች አካባቢ በትኩረት የቤተሰብ ጤና ቡድንን በቅንጅት በመምራትና ቤት ለቤት የተጠናከረ የጤና ክትትል በማድረግ መሆኑን የነገሩን የጉራጌ ዞን ጤና መምሪያ ኃላፊ አቶ አየለ ፈቀደ ናቸው። እዚህኛ አሁን ወልቂጤ ጤና ጣቢያ በጣም ሞዴል ነው። በተለይ የጤና ኤክስቴንሽን የከተማ ጤና ሽ ፕሮግራሙ እዚሁ ጤና ኬላዎች ፈርጆ አሁን እዚህ ሶስት ቀበሌዎች አሉት። ሶስቱም ቀበሌዎች መርጅድ ወይም የተዋሃዱ ጤና ኬላዎች ናቸው። እነዚህ የተዋሃዱ ጤና ኬላዎች እዚሁ በጤና ጣቢያ ደረጃ ዩኒት ተቋቁሞላቸው በዛ መሰረት እየሰሩ ያሉበት ሂደት አለ። የቤተሰብ ጤና ቡድንን በተለይ ቤት ለቤት በመሄድ በተለይ ተላላፊ ያልሆኑ በሽታዎች አሁን ከተማ ላይ በጣም በሰፊው የምናያቸው ተላላፊ ያልሆኑ በሽታዎች ላይ ነው። ስለዚህ እነሱን እስከ ቤት ለቤት ድረሽ ቡድኑን በዛ መንገድ አገልግሎት እየሰጠ ያለበት ሂደት አለ። ከዛ ውጭ ደግሞ አልፎ ተርፎ ወደ ጤና ጣቢያ መሪፈር እያደረገ አገልግሎቱ እንዲሰጥ እየተደረገ ያለበት ሂደት አለ። የወልቂጤ ጤና ጣቢያ ጤና ኤክስቴንሽን ባለሙያ የሆነችው ወይዘሮ ጊዜ ወርቅ ተክሌ የህብረተሰቡን የጤና አገልግሎት በሰፊው ተደራሽ ለማድረግ በሳምንት አራት ቀናት ወደ ተመደቡበት ቀበሌ በመሄድ ህብረተሰቡን በትጋት በማገልገል መስራታቸው ለውጤት እንዳበቃቸው ተናግረዋል። እኛ ከወልቂጤ ጤና ጣቢያ አንዱ ቀበሌ ነን። ከአንዱ ቀበሌ ደግሞ እንደውም መርጅድ ሆነን በወልቂጤ ጤና ጣቢያ ስር በፊት ያው በየቀበሌው በየመንደሩ አንድ ቢሮ ተሰጥቶን የምንሰራ እንሰራ ነበር። አሁን ግን መርጅድ ሆነን ወደ ጤና ጣቢያ ውስጥ ገብተን አሁን ደግሞ በየ በሳምንት አራት ቀን ወደ ቀበሌ ወይም ደግሞ ወደ መንደር ገብተን ከማህበረሰቡ ጋራ የተለያዩ ጤና ተደራሽነትን የተለያዩ ጤና አገልግሎቶችን እየሰጠን እንገኛለን። ቅንጅታዊ አሰራሮችን በማጠናከርና የከተማ ጤና ኤክስቴንሽን ፕሮግራምን ተግባራዊ በማድረግ ክልሉን የተሞክሮ ማዕከል ለማድረግ በቀጣይ እንደ ችግር የተለዩ ጉዳዮችን በመፍታት እንደሚሰራም በመድረኩ ተጠቅሷል።